እሷ የዘወትር ኢትዮጵያ ናፍቆት ናት፣ በሁሉ ልብ ውስጥ ለዘላለም ተተክላ የምትኖር ተወዳጅ ሴት። ስራዎቿ በዓለም መድረክ የደመቁ ናቸው። በርካቶች ወደ ሀገሯ ተመልሳ አይኖቿን የሚያዩበትን ቀን ይናፍቃሉ። ለዓመታት ስሟን እየጠሩ በናፍቆት የሚጠባበቋትም ብዙሃን ናቸው። በምትኖርበት ሀገር አሜሪካ አልፎ አልፎ በሚወጡ ፎቶዎቿ የተነሳ ብዙ አስተያየቶች ከመነሳታቸው አልፎም እምባቸውንም የሚያፈሱላት ጥቂቶች አይደሉም። ከሁሉ በላይ በየአመቱ የሚከበረው ያድዋ ድል በዓል በመጣ ቁጥር ጀግኖች አባቶችን የዘከረችበትን የሙዚቃ ስራዋን በማንሳት ስትመሰገን ስትደነቅም ተሰነባብታለች። እጅጋየሁ ሽባባው ጅጂም በአሜሪካ በርካታ ኢትዮጵያንና ዓለም አቀፍ ምሁራን በተገኙበት በአንድ ትልቅ መድረክ ላይ ህዝቡን ያስለቀሰችበትን አጋጣሚ ደግሞ ሌላኛው ግሩም ነገር ነው። ለመሆኑ ህዝቡን ያስለቀሰችው በምን ምክንያት ነው? በዝግጅቱ ስነማን ዕውቅ ሰዎችስ ተገኙ? አለም ጉድ ያለበት አጋጣሚስ ምን ነበር? በዓለም እጅግ ተደናቂ የሆኑት የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ አግኝተው በጆሮዋ ምን ነበር የነገሯት? ሁሉንም ወደ እናንተ የምናደርስ ይሆናል። ሰላም እንደምናላችሁ፣ የተወደዳቸው ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ዛሬም ወዳሰናዳነው ልዩ መሰናዶ እንሻገራለን። አብራችሁን እስከ መጨረሻው ተቆዩ ዘንድ ጋበዝናችሁ። የጂጂ የቀድሞ ማኔጀር ጓደኛዋ እንዲሁም ቤዝ ጊታሪስት ቶማስ ጎበናን ፕሮፌሰር ኃይሌ ገሪማ አድዋ የተሰኘውን ፊልማቸውን አሜሪካ ላይ ሊያስመርቁ አንድ ቀን ሲቀራቸው የቶማስን ባንድ ተከራዩ። በፕሮግራሙ ላይ በክላሲካል ብቻ ነበር እንዲጫወቱ የታሰበው። ከዚያም ፕሮፌሰር ኃይሌ ወደ ቶማስ ይመጡና እስቲ የፊልሙን ምርቃት የምትከፍት ዘፋኝ ፈልግ፣ ብቻ ሴት ኢትዮጵያዊት ትሁን ብለው ይነግሩታል። ቶማስም እሺ ብሎ ማንን እንደሚጋብዝ እያሰበ ወደ ቤቱ ያቀናል። ቤቱ ከደረሰ በኋላ ከባልደረቦቹ ጋር ልምምዱን ይጀምራል። ለነገው ሥራ ማለት ነው። ማታ ሁለት ሰዓት ተኩል ገደማ ጂጂ ሁለት ሽፍት ሥራዋን ጨርሳ ወደ ቤቷ ልትሄድ ስትል ወደ ቶማስ ቤት ጎራ ትላለች። ቶማስም ፕሮፌሰሩ የነገሩት ነገር ትዝ ይለዋል። ለጂጂም እንዲህ አላት። ፕሮፌሰር ኃይሌ ገሪማ አድዋ የተሰኘው ፊልማቸውን የሚያስመርቁበት መድረክ ጥሩ አድርጋ የምትጫወት ሴት ኢትዮጵያዊት ዘፋኝ እንደሚፈልጉ ይነግራታል። ለምን አንቺ አትሰሪውም በሚልም ጥያቄ ያቀርብላታል። ጉዳዩን ማሰላሰል የጀመረችው ጅጅም የሆነ ነገር በውስጧ ማመላለስ ቀጠለች። አስከትላም ለብቿ ከቤት ወጣ ብላ ለአንድ ሰዓት ከ30 ደቂቃ ያክል ከቆየች በኋላ ተመልሳ ትመጣለች። ለቶማስም አዲስ ሙዚቃ ሰርቻለሁ እናጥና ብላ ትነግረዋለች። በዚህች አጭር ሰዓት ውስጥ ነው የሰራሽው? ቶማስ በመገረም ጠየቃት። አዎ፣ አሁን ነው የሰራሁት። ችሎቷ ቢያስደንቀውም የተጠራችበት መድረክ ትልቅ በመሆኑ በርካታ አለም አቀፍ እንግዶች የሚገኙበትም እንዲሁ በመሆኑ አሁን የሰራችው ስራ አጥጋቢ እንደማይሆን በመስጋትም መልስ ሰጣት። እንዴ ፕሮፌሰር ኃይሌ እኮ ናቸው፣ በጣም ነው መንፈራቸው። የማይሆን ስራ ይዘን ገብተን አበላሽተን ቢገሉንስ ይላታል። ከዚያም ወሬውን አስከትሎ ዝም ብለሽ በቃ ማማ ኢትዮጵያ የሚለውን ዘፈን ዝፈኝ እንጂ አሁን ሰራውት የምትዩም አይሆንም አላት። ጂጂም መጫን አልፈለገችም። እሱን ለማሳመንም ሩቅ መሄድም አላስፈለጋትም። እሱ ባለው ነገር ተስማማች። በማግስቱ ጠዋት መድረክ ላይ ወጥተው ሊዘፍኑ ሲሉ በምልክት አንድ የጸጥ በሉ አለቻቸው። በጣም ብዙ ህዝብ ነበረም። ትላልቅ እንግዶች ከፊት ነበሩ። እነ ቶማስም ሙዚቃ መሳሪያዎቻቸውን መጫውት አቆሙ። ዛሬ ላይ እኛ ኢትዮጵያውያን በኩራት የምናዜመውን አድዋ የተሰኘውን ሥራዋንም ያለ ሙዚቃ በድምጿ መዝፈን ጀመረች። የሰው ልጅ ክቡር ስትል ቶማስ ክው ብሎ ደነገጠ። ወይኔ እቺ ልጅ አዋረደችን፣ ማታ በዚች አጭር ሰዓት የሠራችውን ዘፈን በዚህ ትልቅ መድረክ ላይ ዘፈነችው። ፕሮፌሰርስ ምን ይሉን? ሕዝቡስ ምን ይሰማ ይሆን? ለብቻው ሐሳብ ውስጥ ገባ። ያንን ዘፈን እንኳን በመሳሪያ ሊያጠናው ጭራሹንም አልሰማውም ነበረም ነበርም በአንድ ሰዓት ከ30 ደቂቃ የደረሰ ዘፈን ነው። ጂጂም ቀጠለች በዚያ በሚያምር ጉሮሯ ማንጎራጎሩን ጎሩን ታያዘችው። ከዚያም ከፕሮፌሰር ኃይሌ ጋር የተቀመጡ ነጭ ምሁራን እንባቸውን ማውረድ ቀጠሉ። ቋንቋ አይገባቸውም፣ ግን በቃ በተመስጦ ይሰሟት ነበርም እዚያ ፕሮግራም ላይ የተገኙ ኢትዮጵያንም ውስጣቸው በንዝረት ተሞላም። አባቶች ነጮችን ያርበደበዱበት ያድዋ ድል ትውስ አላቸው። ሁሉም እምባቸውን መቆጣጠር አልቻሉም ነበርም። ጅጅም ራሷ አደነገጠች። በሰው ስሜት ግራ ተጋባች። እየዘፈነች በመሃል ወደ ቶማስ ዞራ በምልክት ምንድን ነው አለችው። ቶማስን በምልክት ቀጤ ቀጤ አላት። በስሜት ማዕበል ውስጥ ሆናም ማንቆርቆሯን ቀጠለችበት። እሷም በዘፈኗ ውስጥ የተጠቀመቻቸውን ገላጭ ቃላት እያሰላሰለች በጥሩ መንገድ ከሰራችው ዜማ ጋር ተመሰጣ የሀገሯ ፍቅር፣ የጀግኖች አባቶች ተጋድሎ ውስጧን በደስታ አርመሰመሰው። ዘፍና ስትጨርስም መድረኩ በእግሩ ቆመም። ፕሮፌሰር ኃይሌ ገሪማ ደግሞ ወደ እሷ መጡና እችን ጉደኛ ማ መተዋወቅ እፈልጋለሁ ብለው ሄደው ተዋወቋት። ጎበዝነሽ ብለው በጆሮዋ ነገሯት። ያልመጣ ሰው አልነበረም። ከእነዚህ መካከል ደግሞ የግራሚ አዋርድ አሸናፊዋ የቦምባርሌ የልጁ ሚስት ነበረች። እሷም ከትላልቅ የሙዚቃ ፕሮዲውሰሮች ጋር በመሆን አገኘቻት። የሰራችሁንም ሥራም አደነቀችላት። ከዓመታት በኋላም ይኸው አድዋ የተሰኘው ስራዋ አልበም ሆኖ ወጣም። በቃ ጂጂ ማለት ይችናት፣ መወደድ የሚያንስባት ይኸው። ነው እንግዲህ የዚህ ዘፈን ታሪክ። የሰው ልጅ ክቡር፣ ሰው መሆን ክቡር፣ ሰው ሞቷል ሰው ሊያድን፣ ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቶ የተሰጠኝ ህይወት ዛሬ በነጻነት ሰው ተከፍሎበታል። ከደምና ካጥንት ስንት ወገን ወደቀ በነጻነት ምድር ትናገር፣ አድዋ ትናገር፣ ትመስክር፣ ትናገር፣ አድዋ ትናገር፣ አገሬ እንዴት እንደ ቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ ይኸው በቀን በቀን ደሞ መከራውን ያን ሁሉ ሰቀቀን አድዋ ዛሬ ናት አድዋ ትናንት? መቼ የተነሱና የወዳደቁትም ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነጻነት ላበቁኝ ወገኖች፣ የጥቁር ድል አምባ አድዋ አፍሪካ ምዬ ኢትዮጵያ ተናገሪ የድል ታሪክ ሽናውሪ እያለች ነበር በዚያን ቀን ያንን ዜማ ያንቆረቆረችው። ገና በልጅነት ዘመኗ ጀምሮ ስለ ሀገሯ ስለ ሀገር ፍቅር በማቀንቀን በብዙዎች ልብ ውስጥ የገባችው እጅጋየሁ ሽባባው ያደረገችው አስተዋጽኦ ተነግሮ የሚያበቃ አይደለም። ጂጂ ለሀገር ባቀነቀነቻቸው ዘፈኖቿ ብዙዎችን አስተሳስራለች። የሀገር በቀል ስራዎቿም በእጅጉ የሚወደዱላት፣ ኢትዮጵያዊነትን የምታስተጋባ በኢትዮጵያዊነት ፍቅር የተንቀለቀለች ሀገርን ያስቀደመች ህዝብ የሚያስፈልገውን ሁሉ የምታቀነቅን ድንቅ የጥበብ ሰው መሆኗን ሁሉም የሚመሰክረው ሀቅ ነው። እጅጋየሁ ሽባባው በኢትዮጵያ የሙዚቃ ታሪክ የራሷን አሻራ ያሳረፈች፣ ኢትዮጵያ ኢትዮጵያ እያለች የተሰማች ትንቢት የሚመስል ቃል አስቀድማ የተናገረች በሳል ድምጻዊት መሆኗም ይነገርላታል። እቺ ተናፋቂ ጌጥ ወደ አሜሪካን ሀገር ከሄደች በርካታ ዓመታት ተቆጥሯል። ወደ ሀገሯ ትምጣ የሚሉ አስተያየቶች በብዛት ቢደመጡም እስካሁን ግን ውዝግብ እንደተፈጠረ ቆይቷል። ባሳለፍነው 2016 ዓ.ም ከስድስት ወር በላይ መረጃዎችን በማሰባሰብ ጊዜ ወስዷል የተባለውና የቅርብ ወዳጆቿን እንዲሁም ቤተሰቦቿን በማነጋገር ሰፋ ያለ የአየር ጊዜ ሰጥቶ ለህዝብ የቀረበው የኤንቢሲ ቴሌቪዥን ዶክመንታሪ ላይ እንደተመለከት ነው ጂጂ ወደ ሀገሯ እንድትመጣ በርካታ ጥረቶች እየተደረጉ እንደሆነ የሚያመላክት ነበረም። እስከ ዛሬም ለህዝብ ይፋ በማይደረጉ በተባሉ ውስብስብ ችግሮች ምክንያትና ሌሎች እንቅፋቶችም እንዳትመጣ የሆነበትን ጉዳይ ለማብራራትም ተሞክሯል። በቤተሰብ በኩል ያለው ሽር ጉድ ተጠናቆ ለህዝቡም የምሥራች ይሆናል ተብሎ በሚስጥር እንደተያዘ ወደ ሀገር ቤት ልትመጣ ቀናት ብቻ ሲቀሩ ጂጂ ሐሳቧን መቀየሯን እህቷ ሶፊያ ሽባባው ተናግራ ነበረም። ብቻ የጂጂ ነገር አንጀት ይበላል። አንዴ መጣች፣ አንዴ ቀረች እየተባለ ዛሬም ቀጥሏል። አሁንም ታዲያ በርካታ አይኖች እሷን ይጠባበቃሉ። በርካታ ልቦች ቀና ብለው እሷን እየተመለከቱ ከዛሬ ነገ ትመጣለች እያሉ በመጠባበቅ ላይ ይገኛሉ። ጂጂ ለሀገርሽ አብቃሽ፣ ወደ ሀገርሽ መሬት ይመልስሽ የእኛ ምኞት ነው። እንኳን ለ129ኛው የአድዋ ድል በዓል በሰላም አደረሳችሁ። ውድ የተከብራችሁ የጎራ ስቱዲዮ ቤተሰቦቻችን ዛሬ 129ኛው የአድዋ ድል በዓል ምክንያት በማድረግ እጅጋየሁ ሽባባው አድዋ በተሰኘው ዘፈኗ ምክንያት የሠራቸውን ተአምር በእንዲህ ያለ መንገድ ወደ እናንተ ቃኝተነዋል። ተነዋል ስለ ተከታተላችሁን እጅግ አድርገን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ወደ እናንተ የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ከዛሬው ዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። መልካም በዓል። በሚቀጥለው ጊዜ በሌሎች መሰናዶች እስክንገናኝ በቸር ያቀናኝን በቸር ቆዩልን።